በሺዎች የሚቆጠሩ በአውሮፓ የሚገኙ ኢትዮጵያውያንና ትውልደ ኢትዮጵያውያን ይካፈሉበታል። መሰረቱን እንደ አውሮፓውያኑ አቆጣጠር በ2002 ያደረገው በአውሮፓ የኢትዮጵያን የስፖርት ባህል ፌስቲቫል ፌዴሬሽን ኢትዮጵያውያንን ከማቀራረብ በተሻገረ መልኩ በርካታ የስፖርት ልማቶችን እየሰራ ይገኛል። ፌዴሬሽኑ ውድድሮችን አቅዶ ከመስራት ተሻግሮ በትምህርትና ስልጠና በኩል ማህበራዊ ኃላፊነቱን ለመወጣት በሀገር ቤት ከሚገኙ ተቋማት ጋር በትብብር እየሰራ ይገኛል። ሜዳ መስራት፣ አካዳሚ መስራት፣ ለህፃና ስልጠና መስጠት አረጋውያን ማገዝ፣ ትምህርት ቤት ውስጥ ደግሞ እንደዚህ ገዛ የሚፈልጉ ወጣቶች ህጻናቶችን ማገዝ፣ እንደዚህ ነገሮች እንደ አንድ፣ ምክንያቱም እኛ ማድረግ ባንችል እንኳን የእነሱን እጅ ለመጠቀም ማለት ነው። በአውሮፓ የኢትዮጵያውያን ስፖርት ባህል ፌስቲቫል ፌዴሬሽን በዋናነት ኢትዮጵያውያንን ማገናኘትና ባህልና ወጋቸውን ለሌሎች ማህበረሰቦች ማሳወቅ ብሎም ኢትዮጵያን ማክበር ነው። ፌዴሬሽኑ በትውልድ መካከል የሚደረገውን የባህል ቅብብልና እሴትን የማስጠበቅ ትልቁን እየተወጣ ነው። ኢትዮጵያውያን በስፖርቱ አማካኝነት የሚገናኙበትን መድረክ በመፍጠር እዚያ የሚወለዱ ካደጉ በኋላ የሚመጡም እንደኛ ደግሞ በስራ፣ በትምህርት፣ በኑሮ ምክንያት ለሚ ሰዎች የመገናኛ መድረክ ከመሆኑ አንጻር በስፖርት አማካኝነት ደግሞ ቤተሰባዊ አስተሳሰብ እንዲፈጠር በኢትዮጵያን ኮሚኒቲ በአውሮፓ ያው ትልቅ ሚና የተጫወተ ፌዴሬሽን ነው። ከጅማሩ አንስቶ ትልቅ ትልም የነበረው ይህ ስፖርት ፌስቲቫልና ውድድር አመታትን ሲሻገር ደረጃውን ከፍ በማድረግ ከፍተኛ ፉክክር የሚደረግበት ሆኗል። እንደ ጤና በሶስት በስድስት ነ ሲያል የመጣ ውድድር አሁን ደረጃውንም በጣም ከፍ ባለ ሁኔታ አንደኛ፣ ሁለተኛ ዲቪዚዮን እንደገና ደግሞ የህጻናት፣ የወጣቶች በማለትም በፊት አንድ ቀን ሁለት ቀን የነበረው አሁን ወደ አምስት ቀን የተሻገረበት ደረጃ ላይ እንገኛለን። ከሐምሌ 22 እስከ 26 2017 በጀርመን ፍራንክፈርት በሚደረገው የስፖርትና ባህል ፌስቲቫል የፌዴሬሽኑ 20ኛ ዓመት ምስረታ ይከበራል። የምስረታ በዓሉን ምክንያት በማድረግ ከተለያዩ የዓለም ክፍሎች አቻ ፌዴሬሽኖች መጋበዛቸው ተነግሯል። ንዑስ ኮሚቴ አቋቁመን በዛ ላይ ስራዎች እየተሰሩ ነው ያሉት። የተለያዩ ዘርፎች አሉን። የዚህ የባህል ዘርፍ አለን። የቴክኒካ የእግር ኳስ ራሱን የቻለ ዘርፍ አለው። የህፃናት ራሱን የቻለ አለ። ፒያሩም እንደዛ እና የተለያዩ ንዑሳን ኮሚቴዎች አሉን እና እነዛ ሁሉም እየተንቀሳቀሱ እየሰሩ ነው ያሉት። እና ያን የባህሉን ክብደት አስመልክተን ቀደም ብለን እየተዘጋጀን ያለነው እንግዲህ፣ እግዚአብሔር መጨረሻውን ያሳምረው።